በትምህርት ሴክተር በተደጋጋሚ የሚስተዋለውን የመረጃ አያያዝ ጉድለት ችግር ለመቅረብ የመረጃ መለዋወቂያ ስርዓቱን ወደ ዲጂታል የመረጃ ስርዓት በማዘመን በትኩረት እየተሰራ ይገኛል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ትክክለኛና ዘመናዊ የመረጃ ስርዓትን በመጠቀም በትምህርት ተቋማት የሚስተዋሉ ችግሮችን ለመቅረብ በክልሉ ከሁሉም ወረዳዎችና የከተማ አስተዳደሮች ለተውጣጡ 240 የአይሲቲ ባለሙያዎችና የመረጃ ባለሙያዎች ስልጠና በአርባ ምንጭ ዩኒቨርስቲ እየተሰጠ እንደሚገኝ በደቡብ ኢትዮጵያ ክልል ትምህርት ቢሮም የአጠቃላይ ትምህርት ዘርፍ ኃላፊ አቶ ኢሳያስ እንድሪያስ ተናግረዋል። ክልላችን ከሁሉም ወረዳዎችና ከተማ አስተዳደሮች የተወጣጡ 240 ሰልጠኞች ጋር የመረጃ ዲጂታላይዜሽን ስልጠና እየሰጠነ ያለንበት ሁኔታ አለ። አጠቃላይ የተማሪና የመምህራንን መረጃ ዲጂታላይዝ ከማድረግ አኳያ ያሉ ጋፖችን ገምግመን ከዚህ በፊት በማኑዋል የሚሰሩ የመረጃ ማስተላለፍ ሂደቶችን ቀይረን ከትምህርት ቤት ጀምሮ በወረዳ፣ በዞን፣ በክልል እንዲሁም በሀገር አቀፍ ደረጃ አክሰስ ማድረግ በሚቻል መልኩ መረጃ ዲጂታላይዝ የማድረግ የማዘመን ስራ ለመስራት አቅደን እየሰራ አሁን ስልጠና የጀመርንበት ሁኔታ ነው ያለው። የተማሪዎችን መረጃ በኦንላይን ተከታትሎ ማንነታቸውን ይበልጥ ለማወቅና ድጋፍ ለማድረግ ይረዳል ነው ያሉት። ኃላፊውም ስልጠናው የተማሪዎችን መረጃ በኦንላይን ተከታትሎ ማንነታቸውን ይበልጥ ለማወቅና ድጋፍ ለማድረግም ይረዳል ነው ያሉት። ኃላፊውም በመረጃ ማዘመን ስርዓቱ በየደረጃው የሚገኙ መረጃዎችን በመተንተን የተሳለጠ መረጃ ለማድረስም ፋይዳው የጎላ እንደሆነም አክለዋል። የትምህርት ግባት ስርጭት ላይ የትምህርት ብክነት ላይ ያሉ ችግሮችን ለማረም ነው ማለት ነው። ለምሳሌ የሚያቋርጡ ተማሪዎች ካሉ ኦንላይን ተከታትለን እነማን እንደሆኑ፣ ስንተኛ ክፍል ተማሪ እንደሆነ፣ ማን እንደሆነ፣ ጾታው ወንድ ሴት እንደሆነ በየትኛው ደረጃ ያለው አካል አክሰስ ማድረግ ይችላል ማለት ነው። ሶ ይሄ የሚጠቅመው በነፍሰ ወክፍ፣ በጾታ፣ በስም ከትምህርት ቤት የሚወጡ ተማሪዎችን ተከታትለን ለመመለስ ተጨማሪ ድጋፍ ለማድረግ ያግዛል። ስልጠናው ከወትሮ በተለየ መልኩ የተሰጠ መሆኑን የሚናገሩት ሰልጣኝ መኮንን ቦሻም ቀደም ሲል በማኑዋል ስርዓት የሚሞላው መረጃ በኦንላይን መተካቱ የመረጃ ጥራትንና ትክክለኛነትን በይበልጥ ይፈጥራል ብለዋል። ድሮ ላይ ቢሆን ኖሮ ዞን መቶ ነበረው እነሱ በማኑዋል ሲስተም የሚሞሉት አሁን ላይ ኦንላይን ሲስተም ሆኖ እስከ ትምህርት ቤት ደረጃ ወርዶ የተጣራ ኳሊቲ የዳታ ኳሊቲን ለማጠናከር በጣም እጅግ በጣም ጥሩ ነው። ሲስተሙ አሁን የተሰራው ኤምይስ ሶፍትዌሩ። ስልጠናው ስኬታማና ውጤታማ ስራዎችን ለመስራት አቅም ይሆናል ያሉት ደግሞ ሌላኛው አሰልጣኝ ወይዘሮ ይደነቁ አባተ ናቸው። በጣም የተሻለ የዘመነ ውጤታማ የሆነ መረጃ የምናስገባበት ትክክለኛ የሆነ ስልጠና ነው። ውጤታማና እውነታን የያዘ ስራን እንሰራለን፣ ብዬ አምናለሁ።